ይገርማችኋል ውዶቼ ልዕልቴ፣ እንደው አብጃለ ይሉኛል የማበድ ምክንያት እሷ ነች። በሚል በምሽት ሙዚቃ እየጨፈረች ምናምን ነገር ምን እየጨፈረች እያዳመጠች እናስታውሳለን። ይቺ የያዘቻትን ቀይ አሸንጓሊት የሆነ ጊዜ ብሩኬ የመሰለኝ ጊፍት የሰጣትና ባለፈው እለታ ትመልስልን እያሉ ላይ ላይ ሲቦጫጭቋት ነበረ። ሀይ ምዬን ቆንጆ እንደው ዛሬ ደግሞ ይዛት መጣች። ሀይ ምዬ እኮ በቃ አቃጣይ ናት የምላችሁ። ለዛ ነው በምክንያት ነው። ተቃጠሉ እያየኋችሁ ይሄንን ተቃጠሉ ነው ታይ። ሀይ ምዬ በስንቱ ይቃጠሉት እኛ እያቃጠልናቸው ነው። ቅማሙ አንቺ ደግሞ በቅኔ አረተይ የኔ ውብ አንቺ ብቻ ፈታ በይ፣ አይክፋሽ እንጂ ስለሌለው ነገር እኔ አይመለከተኝም። የኔ ቅማም፣ እኔ የሚያስደስተኝ ያንቺ ደስታ ነው። እየመጡነት ጥንፊ ሲረማመዱብሽ እሱ ነገር ያመኛል። በተለይ ደግሞ አንዳንድ ጠንፊዎች ላይ ቢገቡና ቃል እያስቀይማናለች። ይቅርታ መጠየቅ አለባት። ጥሯት፣ ታለችበት ብታዊ ቅርታ ትጠይቀን። ጥሯት። እናንተ ስጠሩኝ እኔ በግ ነኝ ላም ነኝ የምመጣው ሰው አላወቃችሁም፣ ለካ ማንነቴን አላወቃችሁም። ለካ እኔ ምን ዝም ብዬ ስስቅ ማለት ነው፣ እንደ ሞኝ ነው የምታዩኛ፣ ምስኪን እንዳጠብቁኝ፣ እንዳትጠብቁኝ። እኔ አልመጣም። ማን ስለሆናችሁ ነው? ማንን ነው ይቅርታ የምጠይቀው? ምን አጥፍቼ ምን በድዬ ነው ይቅርታ የምጠይቀው? ሲጀመር ብሩኬን አቶ ጆ ለምትሉት እኔ ወደድኩት አልወደድኩትኝ፣ ለእሱ ጋር ምንም ትርጉም የለውም። እና አርፋችሁ ተቀመጡ። ምንንግለ ሲሆን አስተሳሰባችሁን እንደዚ አይነት ነገር ኔጌቲቭ የሆነ ነገር ሰውን አትናገሩ። ደግሞ ሌላው ሰው ኢንቦክስ ሄዳችሁ የምትጽፉትን ነገር የምታወሩትን ነገር እውቁ። የሰው ስም አታጥፉ። ልክ እንደ ዜድ ባልቴት ማለት ነው። ዜድ ባልቴት እኔ ጋር ኢንቦክስ መታ፣ ያንን ወሬ አወራች። እኔ አልጠየኩኝም። ፎሎ አድርጋ ገብታ ከነ እናቴ ከነ አባቴ የማታውቃቸው እናት አባቴ፣ አንቺ የንትልይ ብላ ጻፋ ደቅድቃ፣ የሀገር ስድብ። ከዛ ደግሞ ሲቀጥል ደግሞ እወደዋለሁ ለምትለው ስለምትወደው ወንድሟ ስለ ብሩኬ ይሄንን ይሄንን ብላ ቀበጣጥራ፣ ሲጨርስ እኔ ምንም ሳላደርጋት ተሳደበች። ሀይሚን ተሳደበች። ትናንትና በለቀቀችው ፎቶ የኒ ልዕልት፣ የኒ ቆንጆ፣ የኒ አንደኛ፣ የኒ አቃጣይ ቀይ ቃሚስ በለበሰችው ፎቶ ተናዳ ዘቅዝቃ ቆሻሻ ነገር ጻፈችበት። አንቺ ቆሻሻ ነገር ተጻፈሽ ለሀይሚ የዝን ያክል ቦታ ከሌለሽ የዝን ያክል ቦታና ክብር ለሀይሜ ከሌለሽ፣ እኔ ደግሞ የወራሻትን ነገር ለምን እዚ ጋ ወጥቼ አላሳይልሽ? የሚብልግና ጥግሽን ብዬ አምጥቼ ቪዲዮ ሰራውኝ። ሶ ያዙ ይልቀቁኝ፣ ለምን አስፈለገ? ጥሯት። እኔ አላልኩኝም። እኔ ዝድ በልጆቿ ምላለች ምናምን ነገር አላሉኝም እንዴ? ልጅ አለው ሰው እኮ ለልጁ ፍቅር ይሰጣል። ሀይሚም ልጇ ናት። ለሷ ልጅ አለው ሰው ይንዘላዘላል እንዴ? እዝህና ዝህ ብሩኬ ልጇ ነው አይደለም። ግን እሷ እንደ ፍቅረኛዋ ነው የምታየው። አስቡት እንግዲህ ወንድሜ ትላለች። ድንቄም ወንድሜ! በሱ ፍቅር ጥምጥም ብለሽ አብደሽ ልጆችሽን ረስተሽ ኛኛኛኛት ያለሽ በየኢንቦክሱ እየዞርሽ ቀውሰሻል፣ ነቅለሻል፣ ተመርመሪ፣ ቸክ ተደረጊ። እና እንደዛ ነው ማለት እንፈልገው ነገር ግን እኔ ማለት እንፈልገው ነገር ይሄ ኢንቦክስ እንትን ላይ ብላ የተቀምጣችሁ ቃልዬን ጥሯት፣ እናንተ እኔን አታዙኝም።